በመድረኩ ተገኝተው ንግግር ያደረጉት የኢሚግሬሽንና ዜግነት አገልግሎት ዋና ዳይሬክተር ወይዘሮ ሰላማዊት ዳዊት የመድረኩ ዋና ዓላማ በሀገራችን የተጀመረውን የማንነት ስርዓት ግንባታ በተሟላ ደረጃ እውን ለማድረግ የጸደቀውን የሲቪልና የቤተሰብ ምዝገባ ተግባራዊ ለማድረግና በአዋጁ ዙሪያ የጋራ ግንዛቤ ለመፍጠር አስፈላጊ ነው ብለዋል። በሀገራችን የተጀመረውን የማንነት ስርዓት ግንባታ በተሟላ ደረጃ እውን ለማድረግ በቅርብ የጸደቀውን የሲቪልና ቤተሰብ ምዝገባ አዋጆች አስመልክቶ የጋራ ግንዛቤ ለመያዝ እና አዋጁን ለመፈጸም በተዘጋጁ ረቂቅ ደንብና የአፈጻጸም መመሪያዎች ላይ ውይይት ማድረግና እንደዚሁም ግብአት ማሰባሰብ ነው። የአፈጻጸም ስልቱ ህገ መንግስታዊና ዘለቂታዊ ለውጥ ሊያመጡ የሚችሉ የመልካም አስተዳደር ተግባራት በሁሉም እርከኖች ተግባራዊ ለማድረግ እንደሚያስችልም ገልጸዋል። የሲቪልና ቤተሰብ ምዝገባ አገልግሎት አሰጣጥም ቀልጣፋ፣ ተደራሽ፣ ግልጽና ውጤታማ ማድረግ የሚያስችል ሲሆን የአፈጻጸም ስልቱ ህገ መንግስቱን መሰረት ያደረገ ዘለቂታዊ ለውጥ ሊያመጡ የሚችሉ የመልካም አስተዳደር መርሆችና እና አሰራሮች በሁሉም ዘርፍ ተግባራዊ እንዲሆን ለማድረግ የሚያስችል ነው። የስነ ህዝብ መረጃ ለአንድ ሀገር እድገት የዜጎች ሰብአዊ መብቶች መከበር ያለው ፋይዳ ከግምት ውስጥ በማስገባት በሀገሪቱ ትኩረት ተሰጥቶት እየተሰራ እንደሆነም ዳይሬክተሩ አብራርተዋል። የስነ ህዝብ መረጃ ለአንድ ሀገር እድገትና ለዜጎች ሰብአዊ መብቶች መከበር ያለውን ፋይዳ ከግምት ውስጥ በማስገባት የሲቪልና ቫይታል ስታስቲክስ ምዝገባን ጨምሮ የማንነት አገልግሎቶች ስርዓት ጋር ያለው ትስስር ማጠናከር በሀገራችን በአሁኑ ወቅት ከፍተኛ ትኩረት ከተሰጣቸው ጉዳዮች ዋነኛው ነው። የጋሙ ዞን ዋና አስተዳዳሪ ዶክተር ደምስ አድማሱ በበኩላቸው ተቋሙ መገንባቱ ለደቡብ ኢትዮጵያ ክልል ብቻ ሳይሆን ለአጎራባሽ ክልሎችና ዞኖችም ጭምር በቅርበት የሚያገለግል መሆኑን ገልጸው ህንፃውን በማደስና አስፈላጊ ግብአቶችን በማሟላት ከከተማ አስተዳደሩ ጋር በጋራ በመሆን የይዞታ ማረጋገጫ እንዲዘጋጅም ጭምር መደረጉን አመላክተዋል። ለደቡብ ኢትዮጵያ ክልልም ብቻም ሳይሆን ለበርካታ ቱሪስቶች ብሎም ለአጎራባች ክልል ዞኖችም ጭምር በቅርበት አገልግሎት ተደራሽ ለማድረግ ታስቦ የህዝባችን የዘመናት ጥያቄ የሆነው የኢሚግሬሽን እና ዜግነት አገልግሎት በተቋሙ ዋና ዳይሬክተር በክብርት ወይዘሮ ሰላማዊት ዳዊት እና ባልደረቦቻቸው ፊታዊና ወቅታዊ ዘመኑን የዋጀ የአመራር ውሳኔ ሰጭነት ጥበብ በዞናችን መዲና አርባ ምንጭ የተሟላ ቅርንጫፍ አገልግሎት ለመጀመር የሚያስችል ዝግጅት በመደረጉ የተሰማኝን ከፍተኛ ደስታ እንዲገልጽ ይፈቀድልኝ። በዞናችን አርባ ምንጭ ከተማ የሚከፈተው ማዕከል ስራ እንዲጀምር በሂደቱ የተሳተፉትን እያመሰገንን የዞናችን አስተዳደር በባለቤትነት ካለፈው ዓመት ጀምሮ ሂደቱን አመራር በመመደብ በመከታተል ህንፃውን በማደስ እና የመብራት የውሃ መስመር ዝርጋታዎችን በማጠናቀቅ ወጪዎችንን በመሸፈን በመጨረሻም የከተማ አስተዳደሩ የባለቤትነት ይዞታ ማረጋገጫ ካርታ እንዲያዘጋጅ በማድረግ በጋራ በመሆን የቅድመ ዝግጅት ስራው ሙሉ ለሙሉ አጠናቀናል። በመድረኩ የፌዴራል የክልልና የዞኑ ከፍተኛ የስራ ኃላፊዎች የሚመለከታቸው ባለድርሻ አካላት ተገኝተው የጋራ ምክክር አድርገዋል።